ሰላም ሰላም፣ ጤና ይስጥልን። ውድና የተከበራችሁ ውድ የቻናል የቤተሰቦች ቋደና መጣችሁ። በእያላችሁበት ሰላማችሁ ብዝብዝ ሲበልለኝ። ሰራተኛዋ አዳይ ክፍል 49 በባለፈ ክፍል አይተ ነበረ። ሊዱ እንደታገደችና እንደሞተች ነበረ ያወቅን የነበረው ነገር ግን በህይወት አለች። ዳይመንድና ኪንጎ ተከትሎ ሄዶ ነበረ። እሱም ደግሞ ሸወዳቸው ማለት ነው። ይሄ ናኦል የሚባለው ልጅ ማለት ነው። ከዛም በኋላ እዚህ ጋር በምስሉ ላይ እንደምንመለከተው ኪንጎና ዳይመንድን የተጨቃጨቁ ይገኛሉ። እኛ ምን አገባን? እሱ ልጁም እንዴት ተሰወረብን? ራስህ ጉዳይ እኛ እሱ እኮ አንድ ነገር ብትሆን እኛ መጠርጠራቸው እኮ አይቀርም ይላል። እና እንሂድ ሲለው ጊዜ እኔ አልሄድም ባክህ ይለዋል ዳይመንድን። ከዛ ጥሎት ሲሄድ እሱም ሄደ። ከዛ በኋላ እዚጋ ቤዛና ፍቅር እንግዲህ ስለ ሁሉም ነገር እያወሩ አደይ በር ላይ ቆማ እንዳለ ሰምታለች። ከዛ በኋላ ቪዲዮ አንስቼ ወደ ቤት መጥቼ ነበረ። እሱ ልጅቷን እንደጠፋችና አፈልጉኝ አፋልጉኝ የሚል ትምህርት ቤት ላይ ወረቀት ለጥፈዋል። ቤዛን አሀ፣ ለካ በዚህ ቪዲዮ ነበረ ናውል እንዳስፈራራሹ የሚከተልሻ ነበረ። በፍጹም እኔ ሊዱ አይደለም ያልኩት የነበረው። እና የማን ሀሳብ ነው ሊዱን ያገዳት? እኔ አላቅም፣ የራሱ ሀሳብ ነው። ግን ልጅቷን የገደላት ይመስልሻል? አው ገደላት። እኔ ግን አይመስለኝም። ዝም ብሎ ሲያስፈራና እንጂ ልጁ ነፍሰ ገዳይ አይመስለኝም። የፈለገ ነገር መሆን ይችላል። እኔ ፍቅር ማንንም አልሰማም። ነገር ግን ቪዲዮን እኔ ጋር የለም፣ የት ሄደ ትለዋለች ቤዛ። ናኦል እዚህ ቤት ከመጣ በኋላ ተቀየረብኝ፣ ቪዲዮንም ወሰደብ፣ እኔ ጋር የሆነ ነገር አለ ትላለች ቤዛ። ነገር ግን ስትል ምንድነው ነገር የናኦል ላይ አንቺ ላይ ምን ሊኖር ይችላል ስትል ከዛ በኋላ እንግዲህ የሚያስፈራራትን የነበረውን ቪዲዮ የቀረጸችው ነበረ። ከዛ እኔ አላምንም ቤዛ ስትል ፍቅር፣ በጣም ጥሩ አሁን ናውልን ለማስወገድ በጣም ጥሩ መረጃ ይዘናል። እንዴት ልጠቀምበት ትችላለሁ ትላለች ቤዛ። ይሄን ነገር ከሰማ አንቺ ያደረግሽው ነገር ከሰማ እንግዲህ ይህንንም ያጠፋብናል። የዴቭና የባርኮትን ነግራቸውና እናሳስረዋለን። ከዛ ሊዱም ትመሰክራለች ከዛ በኋላ ወደ ስል ቤት ይበሰብሳል። ጥሩ እሺ፣ እኔና አንቺ በምን እንወራረስ ስትል ከዛ በኋላ አንቺ ሱ አንቺ አይመለከት ሽማውን የላኦልን ጨርስና፣ ከዛ እኔ ማደርገው እኔ አውቃለሁ። አንቺ ግን ከላኦልም የባችነሽ ነሽ፣ ከኔ ጋር እንደዚህ አይን ጫወታ እንዳትጫወቺ ጥላት አለች። ከዛ በኋላ ሁለቱም አይን አይን ተፋጠጡ። ለባርኪና ለዳዊትን ደወሉ። ከዛ እንደዚህ ተሎብላቸው ቤት ሲላቸው እነሱም ከፍ ሲሉ መጡ። እዚህ ጋር ሊዱን ላኦል እባክህን ቤት ሊሄድበት ልቀቀኝ፣ እባክህ ትለዋለች። ቆይ አንተ እንደዚህ እኔ ማድረግህ ምን ትጠቀማለክ? ኬኳ አንቺ ማታቂ ብዙ ነገር አለ፣ ምን በጣም ብዙ ነገር አለ። እባክህን ከዚህ ብቻ አስወጣኝ፣ የፈለከው ነገር ብቻ እኔ እሰጥሃለሁ። አንቺ ወጣሽ ማለት እኔም ገና አደይና ለምለምና ፍቅር አመጣቸዋለሁ። ምናልባት ለምለም ልትከድበኝ ትችላለች። እኔ ማንንም አልፈልግም እኔ ከዚህ ብቻ ስወጣኝ፣ እነሱም ለአረብ ሰውዬ ለሸጣቸው ነው። ናኦል እንደዚህ አይነት የቆሸሸ ስራ መሰራው? እኔ እንደዚህ አይነት በቆሸሸ ስራ ውስጥ የገባች የሆነች ሴት አለች። አሁን ተረዳሽን? አልገባኝም ማለት ትለዋለች። ሊዱ ማን ናት አውቃለሁ። በጣም ግድ የለሽ ናት። ግን ለእኔ ብላ ነው እዚህ አይነት ህይወት ውስጥ የገባችው። እኔም ደግሞ ለእሷ ስል ነው ይህንን ማደርገው ይላል። ለእኔ ብላ መሰዋዕትነት ያደረገችልኝ ብሌን እሷን ለማግኘት ስል ግዴታ ነው እናንተን ለአረቦቹን መሽጠት። ቢሌል ማናት አታውቂያትም? ማናት ንገረኝ። ግን እኔ እሷን አገኘታለሁ ብዬ ተስፋለኝ። ምናልባት ለዛ ነው እናንተ ለአረቦቹን መሸጣቸው። አታቂያለሽ በጣም ነበረ የምታፈቅረኝ ይላል። እኔም በጣም ነበረ የምወዳት ያለ ናኦሉን እንባው ተናነቀው፣ ከአይኑም ንባ መፍሰስ ጀመረ። ግዴታ እሷን ማትረፍ ግዴታዬ ነው ይላል። የሁሉ ነገር ማድረገው ለሷ ነው። እና ከእኔ ህይወት ጋር ምን ያገናኘዋል? ያ መሀል እንዴ? ትለዋለች ዲዱም። ከዛ እሱንም አንቺ እዚ ያለሽው እሷን ለማትረፍ ብዬ ነው። አልገባኝም፣ ትለዋለች ብሌንም። ከቤት ከወጣች አልተመለሰችም። እናቴን ሁለቱም ኩላሊቷ ፌት ስላደረገ አረቡ ሴቱ ጋር ሄዳ ብር ታመጣልኝ ነበረ። እኔ ምንም አውቀው ነገር አነበረም ይላል። እኔም በሰዓቱ እናቴን ለማሳከም ከኮሌጅ አካባቢ ሴቶቹን የለቃቀምኩ ለአረቦቹን ትሰጡ ነበረ እና የሆነ ቀን ቢሌ ላይ እናገኘኋት በጣም ነው የተናደድኩባት ይላል። በጣም እና ከዛም በኋላ ተናድጄ ስለመተኋት ፍቅር ቪዲዮን ቀረፃችኝ፣ በሱን አስፈራራታኝ ነው ወደ እናንተ ቤት የመጣሁት። ፍቅርም እንደዚህ አይነት ስራ ትሰራለች ትላለች ሊዱ። አይ እሷ እንደዚህ አይነት ስራ አሰራም ይላል። እና ፍቅር እዚህ ውስጥ ውስጥ ካልገባች እንዴት ካንተ ጋር ልትገናኙ ቻላችሁ? እኔ ትምህርት ቤት ውስጥ ነው የተገናኘ ነው። ላተና ኦልን እንግዲህ ሊዱንም ፈረደባት ማለት ነው። ግን እኔ በሰአቱን ያጠቀምኩት ገንዘብ በቂ ስላነበረ በሌን እንደዚህ እንዳለ ሁሉም የኩላሊቷ ማትረፍ ብር ካስገባች በኋላ ጠፋች። እና ወዴት ሄደች እናንተ ህድኗል ስትለው ሊዱ አልዳነችም። እሷ በሄደች በሁለት ቀን ነዋን አርፋለች ይላል እሱን ናኦሉን ማለት ነው። ሊዱም ተመስጣም ትሰማዋለች። እናቴ ግን ቃል አስገባችኝ ብሌን ለእኔ ነገር ብላ ያደረገችው በሙሉ ነገረችኝ ይላል። ከዛ በኋላ ብሌን ለማግኘት ሁሉም ነገር አደርጋለሁ ይላል ናኦሉን። ለዛ ነው እናንተን ምሸጣችሁ እናካት ከኔና ካንተ ህይወት ፍቅር እና እሷ እዚህ ውስጥ ነው የገባችው ፍቅር ደግሞ ብሌን እንደጠፋች ስታውቅ ከፖሊስ አሳይታ እንደታሳስረኝ ስትፈልግ ታስፈራራኝ ነበረ እና በጣም ብዙ በጣም ብዙ ነገር አሰርታኛለች። ብሌል ማግኛ ሳይሆን ያለኝ አማራጭ። ከዛም በኋላ ከአረቡ ጋር መስማማት አለብኝ ይላል። በምንድን ነው የተስማማችሁ? ብሌ ልክ የት ሄዳ ነው ሴትዮ ብሌ ልን አግዶት ወሰዳት። ለናቴም ለኔም ተረገልኝ በሙሉ ከአረቡን በወሰደችው ብር ነበረ። እናንተ ደግሞ አንተ ምንድን ነው የምትለው ብሌን ፈልገው አልነበረም እንደውም ተገዳ ነው። ያ ሁሉ ገንዘብ ለሌና ለእናቴ መስጠት የነበረ ያ ሁሉ ነገር ያደረጋችሁ ይላል። ናኦልም እኔም ግዴታ ለዛ ሰውየው ከሰላሳ የሚበልጡ ሴቶችን መስጠት አለብኝ ይላል ናኦልን። ያልካል ሆነ ብልል ያገኛት አልችልም ቆየ። ግን አረቡን ሰላሳ ምኑ ሴቶቹ ምን ያደርግለታል? እሱም የሌላ ሰው ነው የሚሸጣቸው ደላላ ነው ይላል። እሷም ሊዱ በጣም ክፉ ነው ትላለች። ከዛ በኋላ ዴቭ እና ባርኪ ካፌ ላይ ቁጭ ብሎ ነበረ። ፍቅር ይሄን ነገር ካደረጋችሁ እኔ አሳልፌ ነው ምሰጣት ይላል ባርኪ። እኔም ፍቅር እንደዚህ አይነት ነገር ካደረጋችሁ እመነኝ እኔ በሀሳብ ውስጥ ጠልቅ አልገባም ይለዋል ባርኪ። ሁለቱም ካፌ ላይ ቁጭ ብሎ ሃሳባቸው ላይ ያሰቡ ነው ይገኛሉ ማለት ነው። በጣም አዝኖ ተተግዞ ቁጭ ብለዋል። ከዛም በኋላ እዚህ ጋር ደግሞ አዳይን ሁሉም ተሰብስቦ ነበረ። ምንድነው ነገሩን እስቲ ይላሉ። እሱ እንዴት እርግጠኛ ልትሆኑ ቻላችሁ? እሱ እንደሆነ እንዳልሆነ ፍቅር እጇ ከሌለበት ለምን አታስረዳንም? እኔ ምን ማውቀው ነገር የለም ኤላ ትላለች። ፍቅር ማን ታውቂያለሽ? አለሽ ላታል ግን ደግሞ ሊዱን እንድናገኛት ልታገዥን ይገባል ይላል ኤላ ለምለምን። ኤላ እኔ በቃ አደይን ገብቼ ለነግራት ብላ ለምለምን ወደ ወደለ አደይ ላይ ትወጣለች ወጣለች ከዛም በኋላ ኤላን ቁጭ ብሎ አጠገቧ ቁጭ ብሏል። እነቤዛ ጋር ከዛ አዳይን ይዟት ወደ ሊዱ ጋር ወስዋድ ነበረ በጣም ነው የሚያሳዝነው። ብሎ ያው ይሄን ነገር በማድረጉ በጣም ተናድጄ ያለው ትላለች። ሊዱ ምን ውስጥ ነው የገባ ነው ትላለች አዳይ። ቆይ አዳይ እንዴት እንደዚህ ልትመጪ ይቻልሽ? ሊዱም ሊዱ አውቆ ነው ልሞት ነው ላትርፋት ብሎ አታልሎ ያመጣኝ። ከዛም በኋላ ሊዱን አደይ በጣም አመሰግናለሁ። አንቺ ከመጣሽ በጣም ደስ ብሎኛል ትላታለች ያው እኔ ለማትለፍ ብለሽ ነዋ እሱን ተከትለሽ መጣሽ። ረ ችግር የለውም፣ ከአሁን በኋላ ቤተሰብሽ አይደለንም ትላለች ከዛ ላይ መጣና ሴቶች አደይ አደይ ተነሽና ሻወሩ ሰጂና ልብሰሽን ቀይሪ። ለምንድን ነው የምቀይረው? ቆይ ምን ለማድረግ የሞከርክ ነው ነው ትላለች አደይ አደይ አቃለሁ ተናደብሽኛል። አሁን ግዴታ ለጨክን ብዬ የዛ ሰውዬ አሳልፌ ነው የምሰጣችሁ ናውል ባክህን ተረጋጋና፣ እናስብ መፍትሄ አይጠፋም። አዳይ ባክሽ ተነሽና ሲሚኝ አልቀይርም ትለዋለች። ቆይ አንተ ምንድነው ነው እንዴት ነው የምታስበው እንዴት እንደዚህ ነገር ታደርጋለህ? ትላለች። አዳይ አዳይ ትግስቴን ባታስጨርሽው ጥሩ ነው ይላታል። ከዛ ከፌስታኑ ልብስ አብጥቶ ውርውር ያደርግላትና ተነሽና፣ አሁን ልብስሽን ቀይር ይላታል። አዳይ የምጫ ብጦ ነገራ አጣች፣ ግራ አታጋባች። ሁለቱም እጇን እንግዲህ እጇ ወደ ላይ አንስታ ከዛ ፌስታኑ ውርውር አረገችው። ለዚህ ጋር ደግሞ ለምለምን አዳይ እቺ ልጅ የት ሄደች የት ገባች ብላ ትፈልጋታለች። ብትፈልጋትም አላገኘቻትም። ሁሉም ቦታ ፈለገቻት፣ አላገኘቻትም። ከዛ አዳይ ሊዱ፣ ይሄ ልጅ እኮ የተጫወተብን ነው፣ በቁማችን እኮ እየሸጠን ነው ትላለች። ከዚህ ማምለጥ አለብን። እንዴት ልናመጥ እንችላለን? ቤዛና ፍቅር ካላገዙን በስተቀር እሱ ራሱ ምን እንደሚያደርግ የሚችል በጣም ከባድ ነው ሲሉ ከዛ መጣና እሺ ቺኮች በጣም አምሮባቸዋል ይላቸዋል ናኦል። በኋላ ምጸጽትህ ነገር ባታደርግ ጥሩ ነው። እባክህን ከዚህ ያስወጣን አዳይ። ይሄን ነገር ለኔም ለእናንተ ምን ያክል ከባድ እንደሆነ አትገምቱ። አሁን ግን መሄድ አለብኝ። ተነሱና ተዘጋጁ ይላል። ከዛ ስር ተደወለለትና ሄሎ ይላል። ከዛ ሊሊ እዚ ጋር ትመጣና አዳይኮ የለችም። ፍቅር አዳየት ናት። አዳይኮ የለችም ትላለች። እኔ ምን አውቃለሁ ትላለች። የእሷ ጠባቂ መስልሻለሁ? ትላለች ሂጅና ፈሊጋት ክላሷ ትሆናለች። ኧረ ሁሉም ቦታ ፈሊጋት አለሁ አደያለች፣ አይመስለኝም። ከዛ ባርኪ ፍቅር የት ሄዳ ነው? እኔ ምን አውቃለሁ። ባርኮቴ የዛ ነገሩ እንጂ ቤት ውስጥ ነበረች፣ ከዛ በኋላ እኮ አላየኋትም ትላለች። ሁለቱም ደነገጡ፣ ባርኪና ባርኪና ዴብን በጣም ደንግጧል። ናኦል ቤት መጥቶ ነበረ እንዴ? በቃ እሱ ወስዷት ይሆናል እያሉ እንዴት ቆይ አዳይ የት ሄዳ ነው ትላለች ቤዛ። እንግዲህ ሁሉም ድንግርግራቸው ወጣ። ቤቱ ሁሉ ተቀወጠ። ፍቅርም ደግሞ እኔ አላውቅም ተውኝ በቃ እያለች ትታት ሄዳለች። ቤቱ ሁሉ ተቀወጠ። የዛሬ የነበረን ቆይታ በዚሁ ሆና በቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ ከዚሁም እሰናበታለሁ። ይሄንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ልትሆኑ